አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላምታ አቀርብላችኋለሁ። የተወደዳችሁ ልኡካን፣ እግዚአብሔር ልጆች እንዴት ዋላችሁ? የገሪዛን ቤተሰቦች ደህና ናችሁ ሆይ? እግዚአብሔር ይመስገን፣ ከምስጋና ይገባዋል። እንግዲህ ይህንን ቅዱስ ቃል የምንሰማበት ቻናል ቤተሰብ ሆናችሁ እንደሆን ተስፋ አረጋለሁ። ቤተሰብ ያለናችሁም ሰዎች በቀልነ ቤተሰቦች ብትሆኑ ደስ ይለናል። ከኛ ጋር ብትሆኑ ወርቅ የሆኑ ትምህርቶች፣ መዝሙራት ያሉበት ቻናል ነው። እግዚአብሔር ባርካችሁ ቤተሰቦቻችን ስለምትሆኑ እግዚአብሔር መንገዳችሁን ይባርክ። ተወዳጆች እግዚአብሔር ልጆች የፍቅር ግንኙነት ስንጀምር ምንድን ነው መስፈርታችን? መስፈርት ክራይቴሪያ አንዳንድ ሰው ፍቅር ክራይቴሪያ የለውም ይላል። መስፈርት የለውም ይላል። መስፈርት ምን ያደርጋል? ከወደድኩት ከወደድኳት አይበቃውም እንዴ? ግን ፍቅር ምንድን ነው? ፍቅር ምንድን ነው? መውደድስ ምንድን ነው? ስሜታዊ ነገር ነው። ዝም ብሎ አንዳንድ ጊዜ ሰው ውጫዊውን ማንነቱን አይቶ ደስ ይለኛል፣ ደስ ትለኛለች፣ ከእሷ ጋር መኖር ፈልጋለሁ። እሱ ነው የትዳር ጓደኛ ከሱ ጋር ነው በቃ ብላችሁ፣ ሶሻል ሚዲያም ላይ ያገኛችሁት ሰው ስታዩት ፎቶ ደስ ይላል፣ ወጣትነቱ ደስ ይላል። ወይ ደግሞ ሴቷም ከሆነች ቆንጅናዋ ደስ ይላል፣ ጨዋታዋ፣ ሳቋ ደስ ይላል። በቃ ከዚች ልጅ ጋር ብሆን ደስ ይለኛል እና ምን ጣጣ አለው? ምንድን ነው የምናወሳስበው? ብለን የምናልፈው ቀላል ነገር መቼም ነው። ፍቅር እንደሱ ነው? እንደሱ አይደለም ሰው ለምንም ነገር መስፈርት አለሁ። ለምንም ነገር ለሚመገበው ምግብ ዛሬ ዛሬ እኮ የምግቡን ይዘት እያየን እኮ ነው የምንመገበው። ምን አለው ዘይት በስቶበት ከሆነ ኮሌስትሮልን ላይዘን፣ ጮማ የበዛበት ቂቤ የበዛበት እንዳይሆን፣ ሹጋር የበዛበት ጨው የበዛበት እንዳይሆን ምግቡ ተጠንቀናል የምንመገበው። ምን ለብሰውን ልብስ ተጠንቀናል የምንለብሰው? ምን ገዛው? ፍቅር ውስጥ ጥንቃቄ ያስፈልገው ዝም ብለን አይናችንን ጨፍነን የምንገባበት ጨዋታ ነው አይደለም። ይወላችሁ አንዳንድ ሰው ፍቅርን በድፍረት ዋናን እንደሚለማመድ ገንዳ ውስጥ ቶብሮ እንደሚገባ ሰው አይተውት ይገቡበታል። ውሃ ጠጥተው ነው የሚወጡት። ከዛ በኋላ ሰው ነው የሚወጣቸው። የፍቅር ግንኙነት ጀምረን ያለ እውቀት ያለ መስፈርት እንዲሁ በስሜት እንዲሁ በሞትና በሕይወት መካከል በጣር ሆነን ሰው ረድቶን አይደል የወጣ ነው። አንዳንዶቻችን ካህን አልረዳንም፣ ሚኒስትር አባት አልረዳንም፣ ጓደኞች አልረዱንም። ከእሱ ለመለየት ከእሱ አለመለየት ያሳለፍነውን ህመም ትረሱታላችሁ። በጨበጣ የተዋጋን ሰዎች በጨበጣ ተዋቅተን የተወጋኑን መወጋት እንረሳለን። አንረሳ ለምን ብትሉ ክራይቴሪያ የሌለው መመዘኛ የሌለው ፍቅር ችግር የለው ብለን ስለምናስብ ነው። በቃ ዝም ብለን ገብተንበት እንሞክረው ስለምንድን ነው፣ ሞክረነዋል መቼም ሰው እፍም ውስጥ እጁን ሰዶ ለሞክረው አይልም። የፈላ ውሃ ውስጥ እጁን ነክሮ ለሞክረው አይልም። ከርቀት ነው የሚጠነቀቀው አለ። ፍቅር ልክ እንደዚያ ነው። ስሜትን ውድም አድርጎ ሊጎዳ ይችላል። መጠንቀቅ ያስፈልጋል የእግዚአብሔር ልጆች። ስለዚህ መመዘኛ ይፈልጋል። መመዘኛው ራሱ አሁን ባለ ነው። መመዘኛ ሚዛን ላይ ሆኖ ይችላል የምንመዝነው። ለምሳሌ አሁን እዚህ ውስጥ ይህን ትምህርት የምትሰሙ 18ና 19 ዓመት እድሜ ያላቸው ወጣቶች፣ በዚህ እድሜያችሁ ልክ ነው መመዘኛችሁ። የእናንተ ጓደኞች ቢበዛ ከ24 ዓመት በላይ ላይሆኑ ይችላሉ። እናንተ ነው የሚመስሉት፣ ነው የምትፈልጉት፣ በእናንተ ዙሪያ ነው የምትሽከረከሩት። የ24 ዓመት ወጣት ምን ያህል በስሏል? ምንድን ነው የሚችለው? እናንተን ለማኖር ምን ማድረግ ይችላል? አይታያችሁም? ዋና ወንድነቱ፣ ወጣትነቱ፣ አማላይነቱ፣ ጉብዝናው፣ ዝናው በቃ ይበቃል ብለን እናስብ እንችላለን፣ ግን አይደለም። ሚስት መሆን ትጀምራለሽ። ሀያ ሶስት አራት አምስት ዓመት ስትሞላሽ ደግሞ መስፈርትሽ ከፍ ይላል። በእድሜያችን በእድሜያችን መጠን መስፈርታችን የጨመረ ይመጣል። እድሜያችን ሲበስል መስፈርታችን እዛው ይልቅ ያድጋል። እንደሁም አንዳንድ ሴቶች ከፍ ያለ ትንሽ እድሜያቸው ሀያ አራት አምስት ሲሞላ በፍጹም ወጣት ወንድ አያገቡ በሰል ያለ ሰከና ያለ ወንድ ነው የሚፈልጉት። ክራይቴሪያው በዛው ልክ ከፍ ይላል ማለት ነው። ወንድ ልጅ በእድሜ ሲበስል ነገሩን በእርጋታ ሊመራ ይችላል፣ ቤት ሊመራ ይችላል። ወንድ የቤት ልጅ መሪ ነው። ወንድ የቤት መሪ ነው፣ የቤቱ ካፒቴን ነው። የተረጋጋ መሆን አለበት፣ በጣም የተረጋጋ የበሰለ መሆን አለበት። ስለዚህ በእድሜያችን ልክ ክራይቴሪያችንም እዛው ልክ ይጨምራል። ውዳቄ የሆነ ምራጭ ላይ ወደቀች ይላሉ ሰዎች። ከፍ ብለው በጣም እድሜያቸው ከፍ ብሎ ሲኖሩ በእድሜ ከፍ ያለ ሰው ሲያገቡ ሲ ውዳቄ ይመስላቸዋል፣ ግን አይደለም። ሰው ከፍ ባለ ቁጥር መመዘኛው በዛው ልጅ ከፍ ስለሚል ከፍ ባለ መመዘኛችን ያገኙትን ሰው ነው የሚያገቡት እንጂ ውዳቄና ምራጭ አግኝቶ አይደለም። እኛ እንደዛ እናስባለን እ አይደለም። ስለዚህ በእድሜያችን ደግሞ በእውቀት ሃይስኩል ላይ ያለን እውቀትና ዩኒቨርሲቲ እንገባ ያለን እውቀት ይለያየ ከዩኒቨርሲቲ ወጥተን ተቀጥረን ወይም ደግሞ የራሳችን ስራ ጀምረን ያለን እውቀት ሁሉም ዩኒቨርሲቲ ተምረን ያለን ያለን እውቀት ይለያያል። በእውቀታችን ልክ መመዘኛችንም ይጨምራል። በዛው ልክ ከኛ እውቀት የተሻለ ሰው ልንፈልግ እንችላለን። ስለዚህ ድሮ የምናውቀው ሰው ውድቅ ይሆናል ማለት ነው። አያችሁ ከፍ እያለን ስንመጣ በእውቀት በዛው ልክ በክራይቴሪያችንም ጨምራ ማለት እውቀት ብቻም አይደለም ብስለታችን በቃ ህይወትን በጣም የምናይበት የበሰልንበት እድሜ አለ። በቃ ክፉና ደጉን እናውቃለን ስንበስል። ሰውን አማላይ ስለሆነ ብቻ አይደለም የምንመርጠው። የት ልጅ ወንድ ልጅ በአማላይነቷ አትመርጠው። ታማኝ ነው ወይ፣ ያዛልቀኛል ወይ፣ ልጅ ይኖረው ይሆን ወይ፣ ከዚህ ቀደም ህይወቱን ሞክሮ እንዴት አድርጎ ነው ያለፈው፣ የተሳካለት ሰው ነው ወይ በህይወት ወይም ደግሞ የወደቀ ሰው ነው ወይ፣ በደንብ አድርገን ሚዛናችን ከፍ ይላል ማለት ነው። ስለዚህ ብስለት ሲኖረንም በዛው ልክ ሚዛናችን የጨመረ የጨመረ ይመጣል። ደግሞ ኑሮ ለምሳሌ ጥሩ ገንዘብ ሲኖረን መግዛት ምንችል ሰዎች ስንሆን ክራይቴሪያችን በዛው ልክ ይጨምራል። ምንፈልገው ሰው ምንፈልገው ሰው የራሱ የሆነ ኳሊቲ ያለው ሰው እንዲሆን እንፈልጋለን። መመዘኛ የሌለው ፍቅር የለ ብላችሁ ነው። መመዘኛ የሌለው ፍቅር የለም። አንዳንዴ ግን ነው ዝም ብለን በቃ ዝም ብለን በደመ ነፍስ እግዚአብሔር ያውቃል ብለን እምነትም ባልሆነ እምነት እምነት ይመስላል ግን እምነት አይደለም፣ በድፍረት ከአንዳንድ ሰው ጋር ለምኖር እንወስናለን። ወይዘኑ ዘነ አሜሪካ እንወስዳለን፣ ካናዳ እንወስዳለን። በእኛ ልክ አይደለም፣ በህይወታችን ልክ፣ በእድሜያችን ልክ፣ በወቅታችን ልክ አይደለም። በኋላ እዛ ሄደን ደግሞ ዋጋ የምንከፍልበት ጊዜም አለ ከክራይቴሪያ ውጭ አሁን እድሜ ይሄደዋል። ያለውበት ሁኔታ አልተመቸኝም፣ ሴቶችን ለመምረጥ የምችልበት ሁኔታ ላይ አደለም ያለው ሴት የሌለበት ሀገር፣ አበሻ የሌለበት ሀገር ነመኖረው ወይም ደግሞ ወንዶች የሌሉበት ሀገር ነመኖረው ደግሞ መውለድ አለብኝ የመጣ አይምጣ ብለን ልንገባበት እንችላለን። አንዳንዴ ድለኞች ካልሆንን ከባድ ሰው ሊገጥመን ይችላል። ግን ሁልጊዜም ቢሆን መምረጥ፣ መወሰን በሚገባን ሰዓት ላይ ሳንቀልድ መወሰን ሚዛናችንን አንዳንድ ጊዜ በልክ ማድረግ ክራይቴሪያ ወይም ሚዛን መመዘኛው በልክ መሆን አለበት። በልክ የሌለን ሰው መፈለግም አንዳንዴ ሊሆን ይችላል። ክራይቴሪያ የሌለ ሰው ውስጣችን ያገባ ነው ሰው ያ ፍጹሙ ሰው ፍጹም አሴት እሱ የሉማ ምድር ላይ ስለሌሉ እንዳንታለል፣ በቃ እንዳንታለል፣ እንዳንሳሳት ትክክለኛውን ሚዛናዊ በሚዛናዊ ምልከታ ምናየውን እውነተኛውን ሰው አጠገባችን ያለውን በእኛ ልክ ያለውን ሰው በሚዛን ልንመለከት ይገባል። ነው እግዚአብሔር ልጆች፣ መንፈስ ቅዱስ ይባርከን፣ የሰማነውን በልቦናችን ይጻፍለን። እግዚአብሔር ቸርነት የእናታችን ሜታችን በረከት በወላችን ይደር። ኮሜንትና ላይክ ሳታደርጉ አትውጡ። ወይም በማድረጋችሁ ትምህርቱን ፊት እንዲቀመጥ ሰው እንዲሰማው ታደርጋላችሁ። እግዚአብሔር ዘራችሁ እናንተን ይባርክ። ቀሳ አሸናፊን ይንሰላ